እግዚአብሔር ብዙ አድርጎልኛል። ግን ከብዙ ጥቂቱን እናገራለሁኝ። ግን እዚህ ቤት እግዚአብሔር ተናግሮ ያደረገልኝን ማክሰኛው ቀን ነውና እዚህ ለማምለክ እንደ ዶሮ መጣው እና ስናመልክ ብዙም ሰውም አልነበር ነው አጋጣሚ። እና ለሶስት አመት ስራ ተዘግቶብኝ ቁጭ ብዬ ነበር ነ ስራም አልነበረኝም አጋጣሚ እዚህ ጎራ ብዬ ለማምለክ ነው። እኔ ቃል ይመጣልኛል ብዬ ለማምለክ ሲመጣ የእግዚአብሔር ሰው እንደዚህ ብሎ ተናገረኝ። ሀንቴ ሰው የመቅበዝበዝ አመት በቃ ብሎ ቃል መጣለኝ። አሜን ብዬ ተቀበልኩኔ። የመልፋት አመት፣ የመዞር አመት በቃ እግዚአብሔር ውድ ያደርጋል ብሎ ቃል መጣለኝ። አሜን ብዬ ተቀበልኩኔ። አሜን ብዬ በእምነት እኔ እያፈስኩ ወጣው፣ በእምነት አፍሽ ወጣው። እግዚአብሔር እንደተናገረ ውድ አደረገኝ ማለት ነው። አጨብጭቡን፣ እግዚአብሔር ሀሌሉያ ከናግሮ ብዙም ሳይቆይ ውድ አደረገኝ። እግዚአብሔር እንዳለ ውድ ያረጋል። አሁን ተንቀያል፣ አሁን ተገፍተያል፣ ግን እግዚአብሔር ውድ ያደርጋል አለ። እውነት ነው። ኔ ከመኖር አካባቢ ተገልዬ ለብቻ እስከመኖር እስከመጠላትም ደርሼ ነበር። እኔ ሺህ ሰው ይጥላኝ፣ እግዚአብሔር ብቻው ካለ በቄ ነው ብዬ ቁጭ ብዬ ነበር። እኔ ከስራም ተገልዬ ቁጭ ብዬ ነበር። እግዚአብሔር ሲያደርግልኝ ሲጠራ ደግሞ እኔ ባለማዋ ነኝ ባይዘው እና ባለሙያም ቢሆን ሶስት አመት ቁጭ አልኩኝ ልጆች ይዚ ሶስት አመት ቀርቶ ደግሞ አንድ አዲስ አበባ ታቃላችሁላችሁ አንድ ሳምንትም አስቸጋሪ ነው አሁን ከዛ በተከታታይ እሱ ተናግሮ ወርም የቆየው አልመሰለኝም እኔ ቀኑን አላስተዋልኩም እንጂ ወርም አልቆየውም ወርም ሳይቆይ ትልልቅ ስራዎች ሶስት እጄ ላይ መጡ ኢየሱስ ጌታ ነው አጨብጭቡ ለእግዚአብሔር ቆይ እጆቻቸውን ከፍ አደርጉ ትላልቅ የማይቋረጥ፣ ትላልቅ የማይቋረጥ የሥራ ደጅ እንደ እግዚአብሔር ነቢይ ተናገርኩባችሁ። ይከፈትላችሁ፣ ይከፈትላችሁ፣ ይከፈትላችሁ። ሳይቆይ ሳይቆይ በጌታ በኢየሱስ ክርስቶስም ትላልቅ የሥራ ደጆች ይከፈትባት በሦስት አቅጣጫ በአራቱም አቅጣጫ ይከፈትላችሁ። ከዛ ወጣው ከዚህ ስራ ተደወለልኝ። እኔ ከወር ቆያ አይመስልኝም፣ ግን ከዛ በፊት ትልልቅ ስራዎች እጄ ላይ መጡ። ክፍለ ሀገርም ፊልድም ጭምር ነው የመጡና መርጤት ይሰራል እግዚአብሔር ውድ ያደረጋል ብሎ ነበር። ከዛ አሜን ብዬ ተቀብዬ ወጣሁ። እኔ ያለ ጥርጥር ነበር፣ እርግጠኛ ነኝ እንደሚሆንልኝ ብዬ አምኜ ነው። እኔ በሙሉ እውነት ተቀብዬ ወጣው። ፊልድም ጭምር እጄ ላይ መጣ። አይ እኔ ልጆችም ስላሉ ፊልድ አልወጣም ብዬ እዚሁ ቆየሁ። ድሮ ሶስት አመት በሙሉ ቁጭ ብዬ ነበር። ከሶም ተገለለ። ይሄው እግዚአብሔር ምስክሬ ነው። ሶስት አመት ብሶት እጄ ብሶት ሁሉ ወጥቼ ሰራተኛ መቆማ ሲቆም ከኔ አጠገብ እሱን ይዞ ይሄዳሉ። እኔ ማንም ዞር ብሎም አያየኝም። ባለሙያ ሆነ ባለሙያ ነኝ፣ ግን አንድ ቀን ማረሳው ነገር አንዱ ዘጠኝ መቶ ብር አልሄድም ብሎ እምቢ አለ። ዘጠኝ መቶ ብር አልሄድም ብሎ እምቢ ስል እኔ ደግሞ ሮጥ ብዬ በሰባት መቶ ብር እሄዳለሁ፣ ሰራለሁኝ አልኩት። አንድ ብርም አልነበረኝም ምናካ ከኪሴ። እኔ በሰባት መቶ ብር እሄዳለሁ አልኩት። አይ ለማጅ ስለሆንክ ነው እንጂ ለማጅ ባትሆን አትቀንስም ነበር። አልወስድም አለ። ከዛ አይ እግዚአብሔር ለበጎ አደረገ ብዬ እኔ ተኩል አለፈ፣ ያነዛ ዘመን። ከዛ በኋላ እግዚአብሔር ሰው ከተናገረኝ በኋላ እሺ ተደወለልኝ፣ ሄድኩ፣ ኮንትራት ተነጋገርኩ፣ ሰላሳ አምስት ሺህ ብር ከተጸለየልኝ በኋላ ነው ይሄ ሁሉ አ 35 ሺህ ብር ሰራው። 35 ሺህ ብር አ ከዛ ከዛ በመቀጠል 70 ሺህ ብር በ8 ቀን አካባቢ ውስጥ ሰራተኛ እጄ ሰራው። ከዛ በመቀጠል አሁን እየሰራ አለው ወደ 150 ሺህ ብር አካባቢ ሰራተኛ ቀጥሬ እየሰራው ነው። አነ ለእግዚአብሔር እልልታና ጭብጭባ አምጡ። ሃሌሉያ ክብር ለኢየሱስ ይሆን። ለእግዚአብሔር ክብር ብላችሁ አጨብጭቡ ለእግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሆን። እግዚአብሔር ከመሬት ያነሳል። እግዚአብሔር የተዋረዱትን ያከብራል። ሰው የናጣቸውን፣ ሰው የጠላቸውን፣ ከሰው ተገልለው የሚኖሩትን አንስቶ ያከብረዋል ያ ከብራት እጅን ከፍ አድርግ። ልተንቢባንተ ላይ የሆነ ነገር እየፈለግ አልተሳካልህም። የሆነ ነገር እየሞከርክ አንተሪቆ ሄደዋል ሞክሬውንካን አልተሳካልህም። ትግል ላይ ነ ያለኸው በጌታ በኢየሱስ ክርስቶስም ወዳልጠበቅከው ወደ በረከት ምንጭ ወስጃ አለሁ። ወዳ ልጠበቅከው ወደ በረከት ቦታ ወስጃለሁ። በኢየሱስም ወስጃሃለሁ። የእግዚአብሔር ሰው ተናግሮኝ ተጸልዮልኝ ይህን አድርጎልኛል። እዚህ ሲጸለይ እምነት በሞኝነት ነው። ና እንደኔ በእምነት የተገለላችሁ የተጠላችሁ ሰዎች ካላችሁ በእውነት ደስ ይበላችሁ፣ እግዚአብሔር ያከብራችኋል ብዬ አስባለሁ። ሃሌሉያ። ሰው በገፋኝበት ሰዓት ተስፋዬ አንድ ነበር፣ እሱም ክርስቶስ ነው። እርግጠኛ ነኝ። በተናቅኩበት መንደር ላይ ክርስቶስ ያከብረኛል ብዬ አመን ነበር። እኔ እንደ ቃሉም እንደተናገሬውም በባራው አድሮ እንደተናገሬ እግዚአብሔር አከበረኝ። እግዚአብሔር ብዙ ክብር ብዙ ጭጭ ብዙ ጭብጭባ። ኢየሱስ የእግዚአብሔር ልጅ ጌታ ሰባት መቶ ብር ውሰዱኝ ብዬ ለምኝ ቢያሉኝ፣ አሁን ሰውም ቀጥሬ እየሰራ ነው። ለዚህ እግዚአብሔርን አመሰግናለሁ። ክብር ለእግዚአብሔር ይሁን።